እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ እያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋስይሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ብሔራዊ ባንክ አንድ መግለጫ ሰጥቷል። እሱ ምንድን ነው? እንግዲህ መንግስት በ12 ዓመታት ውስጥ ለመጀመሪያ ጊዜ ከብሔራዊ ባንክ ያለበት እዳ ዜሮ ሆኗል፣ ወይም በዚህ አመት ከብሔራዊ ባንክ ምንም አልተበደረም የሚል ሀሳብ ሰንዝሯል። እሱን ሰፋ አድርጌ ሀሳብ ለመስጠት ፈልጌ ነው። እንግዲህ አንድ አምስት ጉዳዮችን በደንብ አስተያየት ለመስጠት ፈልጌ ያለው አንደኛው አስተያየት ለመስጠት ብቻ ሳይሆን ለእናንተ ግንዛቤ እንዲኖራችሁ ለማድረግ ነው። አንደኛው ብሔራዊ ባንክ ሲጀምር ገንዘብ ከየት ነው የሚያመጣው የሚለውን የተወሰነ ሀሳብ ልነግራችሁ ፈልጌ ያለው። ሁለተኛው የመንግስት የገቢ ምንጭ በራሱ ምንድን ነው የገቢ ምንጭ የሚባሉት ወይ ደግሞ የገንዘብ ምንጮቹ ምንድን ናቸው የሚለውን ሀሳብ ሰጣችኋለሁ። ሶስተኛ መንግስት ለምንድን ነው ከብሔራዊ ባንክ የሚበደረው የሚሉትንም ሀሳብ አቅርብላችኋለሁ። አራተኛ መንግስት ከብሔራዊ ባንክ ካልተበደረ ታዲያ ወጪውን ኬት ነው እየሸፈነ ያለው ወይ ደግሞ ምን አይነት አማራጮች ወሰደ የሚለውንም እናወራበታለን። አምስተኛው መንግስት ከብሔራዊ ባንክ ላለመበደር ለምን ወሰነ፣ ወይም ብሔራዊ ባንክ ለመንግስት ላለማበደር ለምን ወሰነ እዚህ ላይ ሀሳብ እሰጣችኋለሁ። በስድስተኝነት ከብሔራዊ ባንክ መንግስት ሲበደር መጥፎ ነው ጥሩ ነው፣ አለመበደር ጥሩ እርምጃ ነው ወይስ ደካማ ጎን አለው የሚለውን ስድስቱን ሀሳቦች ልሰጣችሁ እፈልጋለሁ። እንግዲህ ብሔራዊ ባንክ ከባለፈው ዓመት ጀምሮ የተወሰኑ የአዋጅ ለውጦች እያደረገ ነው። እሱ ምንድን ነው ለመንግስት ቀጥታ ላለመበደር አዋጆችን ማውጣት ደግሞ መንግስት ከሀገር ውስጥ ከሚሰበሰበው ገቢ አንጻር ከ15 ከመቶ ያልበለጠ ብቻ ከብሔራዊ ባንክ እንዲበደር፣ እንደዚህ አይነት ማሻሻዮች ሲደረጉ እንደነበረ የሚታወስ ነው። ስለዚህ አሁን ላይ ከብሔራዊ ባንክ አልተበደርም የሚል ሀሳብ መጥቷል። በመጀመሪያ ብሔራዊ ባንክ ገንዘብ ከየት ነው የሚያመጣው? ንግድ ባንክ አይደለም። ስለዚህ ብሔራዊ ባንክ ነው፣ የፖሊሲ ባንክ ነው። ገንዘብ ከየት ነው የሚያመጣው ከተባለ የጠቅላላ የአገሪቷ የገንዘብ ካዝና ማለት ብሔራዊ ባንክ ነው። የፋይናንሽያል ተቋማቶች ሌሎችም ተቋማቶች በአደራ ገንዘብ የሚያስቀምጡበት ተቋም ብሔራዊ ባንክ ነው። የገንዘቡ ባለቤት ነው ማለት ነው። የዜጋ አካውንቶችም ሊሆኑ ይችላሉ። ሌሎችም የብሔራዊ ባንክ ብሔራዊ ባንክ በአደራ የሚቀመጡ ገንዘቦችን ጨምሮ የእነዚህ ገንዘቦች በሙሉ ባለቤት ብሔራዊ ባንክ ነው። አንድ እንግዲህ ሰነድ በመሸጥም የመንግስትን ሰነድ የሚሸጠው ብሔራዊ ባንክ ነው ስለዚህ ሰነዶች በመሸጥ ገንዘብ የሚሰበስበው አንዱ ብሔራዊ ባንክ ነው ቦንድ ሊሆን ይችላል የግምጃ ቤት ሰነዶችም ሊሆን ይችላል ሌሎችንም በማከናወን የወርቅ የውጭ ምንዛሬ ሽያጮች የሚያከናውነው ብሔራዊ ባንክ ነው ከነሱም ገንዘብ ያገኛል ብር እንኳን ያበድራል ንግድ ባንኮች ብር ሲያጡ ከብሔራዊ ባንክ ብድር እንደሚወስዱ ይታወቃል በወለድ እሱም የብሔራዊ ባንክ የገቢ ምንጭ ነው ገንዘብ የሚያትመውን ብሔራዊ ባንክ ነው። በህትመትም የሚገኝ ብር በብሔራዊ ባንክ በኩል የሚያልፍ ነው። በጣም ብዙ ለምሳሌ ኮሜርሻል ባንኮች ብድር ሲሰጡ በፊቱ ከብሔራዊ ባንክ ቦንድ መግዛት እንዳለባቸው እንደሚገደዱ ታስታውሳላችሁ። አሁን የተነሳው በዛ ምንጭም ቦንድ እየበተነ ብር እሱ ላይ የሚይዝ ነው። ገንዘብ የሚያገኝባቸው ምንጮች እነዚህ ናቸው። እና የመንግስት የገቢና የገንዘብ ምንጮች ምንድን ናቸው? የሚለውን የተወሰኑትን እንመልከት። የመጀመሪያው የሀገር ውስጥና ከውጭ የሚመጣ ገቢ አለው መንግስት የሀገር ውስጥ ገቢ፣ እንግዲህ ገቢዎች የሚሰበስቡት ግብር ሊሆን ይችላል፣ ከግብር ውጭ ያሉ ቅጣት ሊሆን ይችላል። እነዚህ በሙሉ የመንግስት የገቢ ምንጮች ናቸው። ብር ደግሞ አትሞም ገቢ ሊያገኝ ይችላል። ብሔር ይህ እንትን መንግስት መርሳት የሌለባችሁ ህትመት ዋን አንድረት ፐርሰንት የሚከለከል አይደለም። መጠኑ መታወቅ አለበት ይባላል እንጂ በኢኮኖሚክስኛ ብር መታተም በሙሉ ወንጀል ማለት አይደለም። ስለዚህ የህትመት ገንዘብም አለው። የግምጃቤ ሰነድ ሸጦም መንግስት ብር ሊያገኝ ይችላል። ብሔራዊ ባንክና መንግስት የተነጣጠሉ ናቸው ብለን ነው የምናስበው። እንደሱ ብላቸው አስቡት በጭንቅላቶች ግን፣ የግምጃቤ ሰነድ እንዲሸጥለት የሚያቀርብ ከሆነ መንግስት በግምጃቤ ሰነድ በኩል ብር ይኖረዋል። እርዳታ ብድር ያገኛል መንግስት ነው እርዳታና ብድር የሚያገኘው በዋስትና ነት ስለዚህ ከእርዳታና ከብድር የሚገኝ ገንዘብ አሉ። ደግሞ ከህዝብ መዋጮ ድጋፍም ሊያገኝ ይችላል መንግስት። እሱም ለመንግስት የገቢ ምንጭ ሆኖ ያገለግላል። ደግሞ ከብሔራዊ ባንክም ይበደራል መንግስት። አሁን አሁን በኋላ በትንታኔ መናወራት ጉዳይ እሱ ነች። ከብሔራዊ ባንክም ተበድሮ የገንዘብ ምንጭ ሊሆን ይችላል። ለምሳሌ አንድ መንገድ ለመስራት ለመንገድ ፕሮጀክት የሚያስፈልግ ከብሔራዊ ባንክ ገንዘብ ሊወስድ ይችላል። ስለዚህ ምንጭ ነው ማለት ነው ከብሔራዊ ባንክ በብሔራዊ ባንክ በአደራም የተቀመጡት ሊሆኑ ይችላሉ፣ ባለቤት ያላቸው ገንዘቦችም ሊሆኑ ይችላሉ። ግን መንግስት ከብሔራዊ ባንክ ሊበደር ይችላል። ስለዚህ እቺ የሚበደራት በቀጥታ እንዳይበደር ብሔራዊ ባንክ የአዋጅ ማሻሻያ ያደረገው እዚች ገንዘብ ላይ። ለምንድነው የሚበደረው ታዲያ ከብሔራዊ ባንክ ለምን ይወስዳል መንግስት፣ እነዚሁ ምንጮች ከተባለ፣ የመጀመሪያው ገቢ እስኪሰበሰብ አሁን የመንግስት ገቢ አንድ ዓመት ነው የሚፈጀው በጀት ዓመት በሙሉ ቢሰበሰብ ነው የመንግስትን ፕሮጀክት ለአንድ ዓመት የሚቆይ እንደሆነ ይታወቃል። ስለዚህ ገቢ እስኪሰበሰብ ድረስ ቀድሞ ፕሮጀክቶችን ለመፈጸም ሲፈልግ ከብሔራዊ ባንክ ሊበደር ይችላል። ግን በጠቅላላ ሀሳቡ ከብሔራዊ ባንክ መውሰድ ማለት በጣም ቀላል ማለት ነው። ለመንግስት ቀላል የገንዘብ ምንጭ ማለት ከብሔራዊ ባንክ መውሰድ ነው። ገቢ መሰብሰብ ማለት ገቢ መሰብሰብ የሚባል ፕሮሰስ አለበት። ታክስም፣ ቅጣትም፣ ከታክስ ውጭም ያለ ይሰበስባል ብንል ቀላል አይደለም፣ ፕሮሰስ ተካሄዶበት የሚገኝ ብድር፣ እርዳታ ፕሮሰስ ተካሄዶ የሚገኝበት ነው። የመንግስት የልማት ተቋማቶች አምርተው አገልግሎት ሰጥተው የሚገኝ ገንዘብ ማለት የሆነ ፕሮሰስ ያለበት፣ ለመንግስት ቀላሉ ገንዘብ ማለት ከማተመም በላይ ሄዶ ከብሔራዊ ባንክ ማምጣት ነው። ማተመም እንግዲህ እንግሊዝ ነው፣ ኢትዮጵያ ገንዘብ የሚታተመው ታትሞ ሄደ ውጭ ምንዛሬ ተከፍሎ ነው የሚመጣው። ኤክስፖርትም አድርገው የሚያገኘው ቢሆን በተመሳሳይ እነዚህ በሙሉ ፕሮሰስ ያለበት፣ ቀላሉ ከብሔራዊ ባንክ ማምጣት ነው። ቀላል ስለሆነ ነው ከብሔራዊ ባንክ የሚያመጣው። ስለዚህ ገቢ እስኪሰበሰብ ድረስ ሊወስድ ይችላል። በጣም ወጪው ሲጨምርበት ወጪውን ለመሸፈን ብሎ ያላሰበውም ወጪ ድንገተኛም ወጪ ከመጣበት በቀላሉ ከብሔራዊ ባንክ ሄዶ ገንዘብ ሊበደር ይችላል። ደግሞ ያሰበው እሰበስበዋለሁ ብሎ ያሰበው ገቢ ያልተገኘም ጊዜ ወጪዎቹን ለመሸፈን ሲል ከብሔራዊ ባንክ ሄዶ በቀላሉ ሊያመጣ ይችላል። ኢትዮጵያ ኢኮኖሚ እንግዲህ በ12 ዓመት ውስጥ የሚባለው ምንድን ነው? ለ12 ዓመታቶች በሙሉ በከፍተኛ ሁኔታ ሲወስድ ነበር ማለት ነው። ከዛ በፊትም አንዳንድ መረጃዎች ሰጡ። ላለፉት 16 ዓመታቶች በጣም በከፍተኛ ሁኔታ ከብሔራዊ ባንክ ገንዘብ ያመጣል መንግስት ከፍተኛ ገንዘብ ያመጣል። ስለዚህ በቀላሉ ላልተጠኑም ፕሮጀክቶችም ለተለያዩትም እና ለአስፈላጊም ለሆኑት ከብሔራዊ ባንክ ሲያመጣ ነበር። አሁን ይሄ የፈጠረው ችግር ስላለ በቀጥታ ለመንግስት ማበደር የለብንም። መንግስት ጠቅላላ ከሚሰበስበው የውስጥ አቅም የገቢ አቅም ውስጥ ከአስራ አምስት ከመቶ ያልበለጠውን ብቻ ነው መበደር አለበት የሚል የማሻሻያዎች በጣም በርካታ የነበሩት። ለዛ ነው ታዲያ። አራተኝነት ካልተበደረ ወጪውን ከየት እየሸፈነ ነው ያለው የሚለውን መመልከት ያስፈልጋል። ስለዚህ ካሉት ምንጮች መካከል ከብሔራዊ ባንክ መውሰድ አንዱ ምንጭ ነው፣ ብቸኛ አይደለም። ስለዚህ የገቢ የመሰብሰብ አቅሙን አሳድጎ ሊሆን ይችላል። መደበኛ የሚሰባሰባቸው ገቢዎች ሊኖሩ ይችላሉ። መንግስት ደግሞ ንብረቶችም ስላሉት ንብረቶችን ለገቢ አውጥቶ ከሚያገኘው ገቢ ሊሆን ይችላል። ለምሳሌ ወርቅ በከፍተኛ ሁኔታ ይሸጣል፣ እሱ ገቢ ነው። ማዕድን ይሸጣል፣ እሱ ገቢ ነው። መሬት ይሸጣል፣ እሱ ገቢ ነው። ቋሚ ንብረቶችም ይሸጣል፣ እሱ ገቢ ነው። ስለዚህ ወደዛ ገቢዎቹ አዘን ብሎ ሊሆን ይችላል። ወጪውንም ማኔጅ ማድረግ ከብሔራዊ ባንክ ከምበደር ይልቅ ወጪዎችን ማኔጅ ማድረግ አለብኝ በሚል ወጪዎችን ማኔጅ በማድረግም ብድር ላይበደር ይችላል ከብሔራዊ ባንክ የግምጃ ቤት ሰነዶችን በማቅረብ አንዱ የሚመክረውም የግምጃ ቤት ሰነድ እንዲቀርብ ነው። ለምንድን ነው የግምጃ ቤት ሰነድና ከብሔራዊ ባንክ ጋር መበደር የሚገናኙት? የግምጃ ቤት ሰነድ ማለት ኦልሬዲ ገበያ ውስጥ ያለ ገንዘብን በሰነድነት ለውጦ መውሰድ ማለት ነው። ስለዚህ ዋጋነትን አያባበስም፣ ምክንያቱም መጀመሪያም ገበያ ውስጥ አለ ተብሎ የሚታሰብ ገንዘብ ነው እና በዚህ ዓመት ካያችሁ የመንግስት የግምጃ ቤት ሰነድ የሚከፈልበት ወለድ በጣም ከፍተኛ ነው። ከ17 ከመቶ በላይ ነው ወለድ የሚከፈልበት ስለዚህ የሚያበረታታ ወለድ ስላለ ከፍተኛ የመንግስት የግምጃ ቤት ሰነዶች ለገበያ ስለቀረቡ ወደዛ ፊቱን ስላዞረ እንደሆነ ይሰማኝ። ወይ ደግሞ እነሱም አማራጮች ተጠቅመዋል። እንግዲህ በህዝብ አቅም ወጪዎችንም ለመሸፈን ከሞከረ በህዝብ አቅም ወጪው ከተሸፈነለት ከብሔራዊ ባንክ ላይበደር ይችላል። ስለዚህ ኛውን አማራጭ ተጠቅሞ ሊሆን ይችላል። ደግሞ ከሚተመንለት በላይ አዲስ ብር አትሞም ተጠቅሞም ሊሆን ደግሞ እንደሚችል ማሰብ አለብ የኬ ፐርሰንት ሩል በሞኒተሪ ህግ የሚታሰበው ምንድን ነው ጠቅላላ ሀገራዊ ምርቱ ከሚያድግበት አንጻር ከሚያድግበት ልዩነት አንጻር ከሁለት እስከ ሶስት ከመቶ የሚሆን አዳዲስ ገንዘብ ፕሪንት ማድረግ ለኢኮኖሚክስ ሪኮመንድ ይደረጋል ግን ከዚህ መጠን በላይ ከሆነ ጤነኛ አይደለም ስለዚህ ከዚህ መጠን በላይም ፕሪንት አድርጎ ተጠቅሞ ሊሆን ይችላል ከብሔራዊ ባንክ ያልወሰደው አምስተኛው ታራ ላለመበደር ወሰነ የሚለው በጣም መሰረታዊ ጥያቄ ነው ወይም ደግሞ በ12 ዓመታቶች ውስጥ ዜሮ የሆነው ለመጀመሪያ ጊዜ በዚህ ዓመት ነው፣ ምንም ያልተበደረው ማለት ነው። እንግዲህ ብሔራዊ ባንክ ውስጥ ያለ ገንዘብ ማለት ሞኔተሪ ፖሊሲን ባላንስ ማድረጊያ ነው። የገንዘብ አቅርቦትን እና ፍላጎትን ባላንስ ማድረጊያ ነው። ባንኮች ላይ ገንዘብ አጠረ ብሎ ካመነ የሚለቅላቸው ነው። ከፍተኛ ገንዘብ አለ ብሎ ካሰበ ደግሞ የሚሰበስበው ነው። ስለዚህ እየሰበሰበ የለቀቀ ገበያ የሚያረጋጋበት ገንዘብ ነው። ስለዚህ ይህን ገንዘብ ከብሔራዊ ባንክ ወስዶ በመንግስት ወጪ ሆነ ማለት የባላንስ ስራውን እንዳይሰራ ያደርጋል። በዋናነት ሌሎችም ሀሳቦች አሉ። በቀላሉ የሚገኝ ገንዘብ ስለሆነ ለመንግስት ከብሔራዊ ባንክ በቀላሉ የሚያገኘው ገንዘብ ስለሆነ ከፍተኛ መጠን ወስዶ የማይሰበሰብና የማይመልስ ከሆነ በመሃል ላይ ያለው የበጀት ጉድለት ከፍተኛ እንዲሆን ያደርጋል። የበጃ የሚመከረው ከሁለት ከመቶ የዘለለ እንዲሆን አይመከርም። ከሁለት እስከ ሶስት ከመቶ ነው። ግን ከዛ በላይ እንዲለጠጥ ያደርጋል። ኢዚ መኒ ስለሆነ ሄዶ እየወሰደ ስለዚህ የበጀ ጉድለቱን እንዳይሰፋበት በማሰብ ላይበደር ይችላል። ተበድሮ ካልከፈለ አቅም ካጣ አዲስ ብር ሊያትም ይችላል። አደገኛ ውሳኔ ሊወስን ይችላል። ከብሔራዊ ባንክ ተበድሯል። ብሔራዊ ባንክ ውስጥ ያለ ገንዘብ ያደራ ገንዘብ ሊሆን ስለሚችል ካልከፈለ ምንድነው ላይ ያደርግ የሚችለው የመጨረሻ እጁ ላይ ያለው ምርጫ ገንዘብ ፕሪንት ማድረግ ነው። ስለዚህ ከፍተኛ ገንዘብ ፕሪንት አድርጎ ለብሔራ ባንክ ሊከፍል፣ ወደ ገበያም ሊለቅ ይችላል። በዚህ ምክንያት ላለመበደር ሊወስን ይችላል። ያው ብሔራዊ ባንክ ይህንን ገንዘብ ደግሞ የሚያሽከረክረው ነው፣ በወለድ የሚያበድረው ነው፣ የሚያሽከረክረው ነው ብሔራዊ ባንክ። ስለዚህ ይሄን ላለማሳጣት በሚል ላለመበደር ሊወስን ይችላል። ታዲያ መበደር መጥፎ ነው ወይ የሚለውን ጉዳይ መመልከት በደንብ ያስፈልጋል። መበደር መጥፎ ላይሆን ይችላል ሰርቶ እስከከፈለ ድረስ ጠቅላላ የሀገር ውስጥ ገቢ ሰብስቦ እስኪያገኝ ድረስ ባለው ወይም ደግሞ በግምጃ ቤት ሰነድ ከገበያው ላይ ገንዘብ ሰብስቦ የገንዘብ እጥረት እንዳይከሰት ከብሔራዊ ባንክ አይድል የሆኑ መኔዎችንም ሳይቀር ቢበደር መጥፎ ላይሆን ይችላል። ኢኮኖሚውን ሊያነቃቃ ይችላል። ፕሮጀክቶችን፣ መሰረተ ልማቶችን ሊያነቃቃ ይችላል እስከ ከፈለ ድረስ መጥፎ ላይሆን ይችላል። አለመበደርም የራሱ ደግሞ ተጽዕኖ አለበት። አቅርቦቱን ሊያሳንስ ይችላል። ምክንያቱም በቃ አልበደርም ካለ እጁን አጣጠፈ ማለት ነው። በቃ ገንዘብ አልፈልግም አለ መንግስት ማለት ነው። በቃ በአቅቤ ብቻ ነው መሰራው አለ ማለት ነው። ስለዚህ ጠቅላላ ኢኮኖሚ ላይ የገንዘብ እጥረት እንዲኖር ሊያደርግ ይችላል። ምክንያቱም ገንዘብ የሚፈሰው በመንግስት ፕሮጀክቶች በኩል ነው። በመንግስት ተቋማቶች በኩል ነው። ስለዚህ አልተበደረም ማለት የገንዘብ አቅርቦት እንዲያንስ ሊያደርግ ይችላል። ጠቅላላ የኢኮኖሚ ፍጥነትም ደግሞ ሊከለክለው ደግሞ ይችላል። ስለዚህ አለመበደር ብቻውን እንደ ጀግንነትም ላይቆጠር ይችላል። ምክንያቱም አልበደርም ብሎ የኢኮኖሚ ፍጥነት ከልክሎ ከሆነ ያልተበደረው እንደማለት ነው። ነገር ግን አልበደርም ብሎ ጠቅላላ ኢኮኖሚ ውስጥ የነበረውን ዋጋ ንረትን የማያባብሰውን የመንግስት የግምጃ ቤት ሰነድ ከወሰደ በኋላ የመንግስት የግምጃ ቤት ሰነድ ክፍያ ወቅት ሲደርስ ከየት ነው የከፈለው? አትሞ ነው ወይስ ሌሎች ተቋማቶች የሰሩት የአገር ውስጥ ገቢ የሰበሰበውን ገንዘብ ነው ወይ የከፈለው? ይህ በጣም መሰረታዊ ጥያቄ ነው። ስለዚህ ከብሔራዊ ባንክ አለመበደር በባላንሱ መታየት ያለበት ጉዳይ ነው። ስለዚህ ከመንግስት የግምጃ ቤት ሰነድ ነባሩን ገንዘብ ተበድሮ በአገር ውስጥ ገቢውን ሰብስቦ ክፍያ ፈጽሞ ከሆነ ከብሔራዊ ባንክ ያልተበደረው እሱ እንደ መጥፎ እርምጃ አይወሰድም። ከብሔራዊ ባንክ ሳይበደር ነገር ግን ገንዘብ አትሞ ከሆነ ያሉትን ፕሮጀክቶች በሙሉ እየሸፈነ ያለው እሱ ደግሞ መጥፎ እርምጃ ነው የሚሆኑ። ስለዚህ መጀመሪያ ኢኮኖሚ ላይ የነበሩትን ገንዘቦች ከግምት ከቶ ኢኮኖሚ ማተም ያለበትን ብቻ የገንዘብ መጠን ትክክለኛ ሆነ የገንዘብ መጠን ብቻ አትሞ ከመንግስት ቀጥታ አላስፈላጊ የሆኑ ወጪዎችን ማኔጅ አድርጎም መጀመሪያ ኢኮኖሚ ላይ ያሉ የማህበረሰብ መዋጮችን፣ ድጋፎችን ከግምት ከቶ የህብረተሰብ ተሳትፎን ከግምት ከቶ ፕሮጀክቶችን እያከናወነ ሄዶ ከሆነ ከብሔራዊ ባንክ ያልተበደረው እሱ ጥሩ እርምጃ ሊሆን ይችላል። ስለዚህ እነዚህ መረጃዎች ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪ ላይ ትልኩልኝ ትችላላችሁ። ለነበረም ቆይታ ከልብ አመሰግናለሁ። መልካም ቀን።